እናታቸው አልወለዳቸውም። እኔ ፕራፐርቲ አካባቢ ብቅ ማለት ክሳቃቸዋለሁ። ሰው ልከው ሁለት ሰዎች አልሬዲ እስር ቤት አሲዘናል። ለምን መጥተው ፕራፐርቲያችን ላይ መኪና እንትን ሊዘርፉ ሲሉ ሁለት አበሾች። ቀልድ አላቅም እኔ። እነዚህ ሰዎች ባለጌዎች ናቸው። ሶሻል ሚዲያ ከእኔ ውጭ ደፍሮ ወቶ የሚናገራለ? ሁሉም ይፈራል። አሜሪካ ተቀምጦ ይፈራሉ። ሂደው አጎብድደው፣ ሂደው ይቅርታ ይጠይቃሉ። አላያችሁ አላያችሁም ፍራውል፣ ሰው ሲያሳብድ እማ እነምናምን የሚባሉ ጠና አይናገረውም። ጠና ብር ተበልቷልኝ፣ ጠና አምስት ሺህ ዶላር ተበልቷል፣ አይናገረውም። ይፈራዋል፣ እናቴን ያስገድልብኛል ይላል። እንትን ያስደርገ ዳልቻ ራሱ መናገር አይፈልግም። ብዙ ዋነፊ በባለፈው ዳልቻ ብቻ ነው እንትን የሚለው፣ ሌሎች ግን ይፈራሉ። ስንት ኦሮሞ ዋነፊ ራሷ ታውቃለች፣ በደምብ አትናገርም። እነዚህ ሰዎች አንት ከቀላል ሰው አድርጋቸዋቸዋል። ስራቸው ይህ እኮ ነው፣ ገንዘብ የሚያገኙበት ይህ እኮ ነው፣ የኢትዮጵያን ሕዝብ በመቆጣጠር እኮ ነው። አሁን አልሀበሻ ስሟ ሳይጠራ ደውላ ማስፈራራት ምን ይባላል? እስኪ ቪዲዮን እስኪ፣ የሰማችሁትን ቪዲዮን የሰማችሁትን፣ ልጅቷ ስም አልጠራችም። አልሀበሻ ሬስቶራንት፣ እነ መሲ ብሪጅቶንን፣ እነ ፍራኦልን፣ ነጉቺን። እቺ ናርዶስ የምትባለው ታውቃላችሁ። ከታች አለችው ሄሎ። ምን እንደሚሰሩ እቺ ሳሪ የምትባል ማናቸው? ደግሞ ምን አይነት ባለጌ ጋጠወጦች እንዲሆኑ ሲሳደቡ ብትሰሙ! ምን አይነት እቺ ማ ነው? እዚህ ጋ ማ ሳራ የምትባለ እቺ ደግሞ እቺ ሳሪቲ የምትባለዋ ሱቅ ያናት ያው ሜቴን መቆጣጠር ስለምችል እግዚአብሔር ይመስገን ስራ ላይ ሆኜ ስለገባው ነው። ነውሳግሁነገር ይሄን ነገር የዛሬ 2022 ላይ ማቀው ምስጢር ስላለ አንድ ላይ አርጌ ነግራለሁ። አዳምጠኝ። አሁን በጠራቸው ሰዎች ምን አይነት ቁማር እንደተሰራ በኢትዮጵያን ይዙ። ሳራ ባለፍሪዛም ፀጉር አላት። ዱባይ ሀገር እንትን ልብስ የምትሸጥ ልጅ አለች። ካወቅካት ሳራ የሆነ ጉራጌ ወንድ አግብታ የምትኖር ወን ሴት አለች ካወቅካት እቺ ሴት የዛሬ ሁለት ሺህ ሃያ ሁለት ላይ ታምራት የሚባል የኢትዮጵያ ዜጋ የሌለው ባንግላዴሽ አማርኛ ነው የሚያወራው ዱባይ ሀገር ተቀምጦ የኢትዮጵያን ኮሚኒቲ የሚቆጣጠረው እሱ ነው ሙሉ ለሙሉ አላትና የተሰጠው ለእሱ ነው። ምን ያረጋችኋል መሰለ የእነሳሪን ግሩፕ ትልቅ ሞድኔተር ያለው ሰው ነው። ትልቅ ማናጅ የሚያረው ጉሩቡን ታምራት ነው። ኢትዮጵያዊ አይደለም። ታምራት የፈለጋትን ሴት ዱባይ ሀገር የቤት ሰራተኛ እያወጣ ቤቱን እያመጣ ያሸረምጧል። ብር እየከፈላቸው ደስ ካላለው ብር አይሰጣቸው። ይህን ነገር የሚያረጉት እነ ሳሪ፣ እነ ብርጅስቶን፣ እነ ሀቢባ ሀቢባ ዱባይ እንደነበረች ታውቃለህ። ይህን ድራማ ዱባይ ነው የጀመረችው። ገብቷል። በሀበሻ ሴቶች እየተጫወቱ የነበሩ ዱባይ ያሉ ነጋዴዎች፣ ትላልቅ ነጋዴዎች ሚዲያ ላይ አሁን እቺ መሰረት መሲ የምትባለው በርጅስቱን የምትባለዋ እጇን ይዞ ወደ ሚዲያ ያመጣው አልቅሳበት የሆን ማኛ ነው ይሄ ሴጋው። ማለት ቤቷን ቤቱን እያስገባ ፎሎ አስደረጋት፣ ሰው መከተል ጀመረ። እሷ እሷም እነሱ ግሩብ ገብታ ትፈተፍታለች። ገብቷል። ዱባይ ሀገር ያሉ ሰራተኞች አንገታቸውን እያስደፉ ያሉ እንደ የሚሰማቸውን ስሜት ማውራት የማይችሉት እነዚህ ሰዎች ውስጥ የሚሰሩት ስራ አለ። እኛም እናቃት። በቅርቡ ያበለች ሴታለች ዱባይ ሀገር የእርቃን ቪዲዮ ተይዞባት የነ ሀቢባ እንትን ነው ድራማ ነው። የእርቃን ቪዲዮ ተይዞባት በላይቭ ላይ ወታ እያለቀሰች ነው። ቤተሰቦቿን ማውራት አትችልም። እየተሳቀቀች ነው። ስለዚህ ይሄ ነገር እነዚህ ትላልቅ ፌመስ የሚባሉ ከዱባይ የሚወጡ ሴቶችም ወንዶቹም በጣም አስመሳዮችና በህዝብ ላይ የሚነግዱ ነጋዴዎች ናቸው። እኔ ስለማውቃቸው ነው። መሰረት የምትባል ተግሬዋች መሰረት ብርጅስቶን፣ ከእኛ ጋር በብልጽግናና በቲዴፍ ጦርነት ላይ እኛ ከጎኗ ነበርን፣ እየታገልን ነበር። የሆነ ሰዓት ላይ ፍራውል የሆነ ነገር ገጫትና እነሱ ግሩፕ ገባች እኛን ገብቷል። እነዚህ ሰዎች ታምራት የሚባል ሌላ ዜጋ ያለው ባንጋልዴሽ ዜጋ ያለውን ታምራትን ግሩብ መሪ አርግተው እነዚህ ሴቶች በህዝብ ላይ እየቆመሩ ነው ያሉት። ይህን ነገር እናውቃለን። ወደ አጀንዳው ስመጣ ደግሞ እቺ አልሀበሻ ሳሮን ያልካት ስሟን እኔ ዛሬ ነው ያየዋት። እውነት ለመናገር አላቃትም። ቀደም ቪዲዮን አሰምታል ሰምቸዋለሁ። አንድ የእሷ የተሰጠ ሳሩን አልሀበሻ ሬስቶራንት ብላ አልጠራችሁም? ቅድም ቪዲዮ ያሰራችሁ ልጅ የሀበሻ ሬስቶራንት ማለት የኢትዮጵያ ሬስቶራንት ማለት ነው። ለማይገባችሁ ሀበሻና ኢትዮጵያ ይለያል። አሁን ሀበሽ የሚባለው ሰሜኖች ናቸው ሀበሽ የሚባሉት። የሀበሻ አጠቃላይ ሀበሻ ሬስቶራንት አለችው ልጅቷ፣ የኢትዮጵያ ሬስቶራንት ለማለት ፍለጋ ነው። ስለዚህ ይሄን ነገር ስሟ ሳትጠራ ይቺ ልጅ አንደኛ ማስታወቂያ እንዲሰራላት ይመስለኛል። ሚዲያ ላይ መጣችሁ እንድትታወቅ ሀቢባ ቤት መግባት የፈለገች ይመስለኛል። ሶስተኛ ሀቢባ እችን ልጅ የከፈለቻት ይመስለኛል። ቪዲዮ የሰራችኋን ልጅ ተከፍሏትም ልትወጣ ትችላለች። ምክንያቱም የተሰቃየችዋ ልጅ፣ የተሰራባት ልጅ ሚዲያ ስላልመጣች ቁማር፣ ምን ይመስለኛል፣ ይሄ ነገር ሙሉ ለሙሉ እኔ አልፈርድም በዚህ ላይ። ይሄ ሙሉ ለሙሉ የእነሱ ስራ ነው በዚህ በዚህ ነገር አርግተው ነው ህዝቡን አንገት የሚያስደፉት ተሰሚ ስለ ተሰሚ የሌለውን ህዝብ ብር የሚያስልኩት እነዚህ ናቸው። በጣም አውሬዎችና አስመሳይ ራስ ወዳዶች ናቸው። ሐቢባ ናት በቃ ማናጅ የምታረገው ሁሉንም የምትመራቸው ይሄን ነገር የምትነግራቸው ሐቢባ ናት። የሐቢባ ተከታዮች ናቸው። ሳራ ምትላት፣ ብርጅስቶን ምትላት፣ ጉቺ ምትላት፣ ታምራት የምትለው ትላልቅ ሰዎች አሉ። ስማቸውን አላቃቸው እነዚህ ሁሉ ተመሳጥረው አንድ ግሩፕ ውስጥ ነው የሚሰሩት። ተሰልፈው ልጆቹን ብር እያስላኩ አፋቸውን ያስረፍናሉ፣ እንዳያወሩ ሚዲያ ላይ እንዳይመጡ። ገብቶሃል? እኛ ምናቃት ነበር? ቀማኸኝ ቃላቴ አዳምቲ አንድ ልጅ እኛ ምናቃት። በቅርቡ ድምጿን ሰምተው ሊሆን ይችላል። እናቴ ትሞት ነው ምልህ ሳራቺ ቀይዋ አንዷ ከጎኗ ያለችው ሳራ በትንሹ ቪዲዮ ነችው ልጅ ሳራ ትባላለች። እሷ ቤት የሆነ ልጅ ገብታ ታምራት የሚባል ልጅ ደፍሮኛል፣ ፍትህ ጠይቂልኝ ሚዲያ ላይ ወተሽ ተደፍሬ ያለው ብላ ስታወራት ከነና ያወረደቻት ልጅቷ ቪዲዮ ተለቋል ሚዲያ ላይ። እኔ ሲፍ አላረኩት። ገብቷል። ተሰሚነት ሚዲያ ላይ ተሰሚነት የሌላቸው ልጆችን ከካሜራ ጀርባ እየመከሩ ብር እየሰጡ ሚዲያ ላይ እንዳይወጡ እያደረጉ ነው ያሉት እነዚህ ሰዎች። አሁን ለምንድን ነው ፍሪ ፊውድ? እኔ ምግብ፣ እኔ ቤት ምግብ፣ እነሳሪ ቤት ምግብ እየሄደን ከበላን አንከፍልም ቢል የምትከፍለው እራሷ ነች የምትለው ለምን ይመስላል? ትከፍላቸዋለች። ተከፍሏቸው ነው የሚያወሩት። እነዚህ ሾርት ሚሚሮች ናቸው እናንተ። እዮዳብ እንደዚህ አይነት ተራ ሰው እያመጣ ጊዜን በታባክም ደስ ይለኛል። የኢትዮጵያ ሕዝብ ማወቅ ያለበት ነገር ዱባይ ያሉ ነጋዴዎችን በላቸው፣ አክቲቪስትን በላቸው የህዝብ ድምፅ ነው የሚሉት በላቸው። ከሀቢባ ጀምረው አስመሳዮችና ጥቅመኞች ናቸው። ስለዚህ ህዝቡ አልሰማም ብሏል። በቃ ለህዝቡ እየነገርን ነበር፣ ዘክረናል፣ አውርተናል። የሚሰማን ሰው የለም። ስለዚህ አጠቃላይ ማለት የምፈለገው ነገር ህዝቡ ይበሉት አውቀውን የተደፋላቸው። እኔ ሁሉንም ስለማውቃቸው ነው። ታምራት የሚባል ሰው በወንድ ታምራት አለ። እሱ ነው የሚያዛቸው በወንድ ግሩፕ ላይ ያለው ታምራት ነው። ሴቶችን ቆንጆ ቆንጆ የሆኑ ሴቶችን የቤት ሰራተኞች ይቀጥርና ቤቱን ያመጣል ካደረጋቸው በኋላ ፍራንክ ከፈለገ ይሰጣቸዋል ከፈለገ አይሰጣቸው ሚዲያ ወጥተው ካወሩ ደግሞ የሆነ ነገር እናደርግሻለን እስቲ ሚዲያ ወጥተሽ አውሪ ነው የሚሏቸው ገብቶሃል ይሄ ነው እንዲህ ነው እያደረጉ ያሉት ለህዝብ ድምፅ እንሆናለን የሚሉት ስለዚህ እቺ ልጃውን ለምን ይመስልሃል ስሟ ሳይጠራ እንድትታወቅ እኔ ስሜ ተጠርቷል ይቅርታ ትጠይቀኝ የምትልበት ምክንያት ምን ይመስልሃል እኔ አልገባኝም። ይህን ከቻል እስኪ አንተ አስረዳኝ። አንደኛ ሬስቶራንቷ እንዲታወቅ ትፈልጋለች። ገብቷል። ሁለተኛ ደግሞ የአቢባ ስራ ይመስለኛል። ትልቅ አጀንዳ ሆኖ ቤቷ ላይ ሰሞኑን ሰው እንዲሰበሰብላት፣ ጊፍት እንዲሰጣት፣ ነፃ ወጣዋትች እንድትል ይመስለኛል እንግዲህ ኔቨር የግሩፕ እንፍጠር እኮ አለ። ከጣሊያን የገባው መሶባ ሬስቶራንት እኮ በጋራ ግሩፕ መፍጠር አለብን መተጋገዝ አለብን እንደ አይነት አጀንዳ ሲመጣ አለ እኮ ቃል በቃል። ስለዚህ እነዚህ ሴቶች እኛ ስለምናቃቸው ነው እነዚህ ሰዎችን በደንብ ላለፈው እኔ አምስት ዓመት እነዚህ ሰዎች ሩፕ ናቸው ግሩፕ ናቸው በጣም የማፊያ ስብስብ ናቸው። የማወራው ፍራውል ብሪጅስቶን ሳሪ፣ የምትባሏች ናርዶስ ፊታውራሪ ምናምን ምናምን ምናምን የሚባሉ ይኸውልህ፣ ልጅቷ የተበደለ ሰው ቪዲዮ ሰራ ስለተበደለ ሰው ስም አልተጠራ ቤታቸውን ከፍተው አልሀበሻ ኦነር ሳራ ማፊያዎችን ተሳዳቢዎችን። እች ሀፍታም ከሆነች ለምንድን ነው ከእነዚህ ተሳዳቢዎች ጓደኝነት ያላት? ሬስቶራንት ኦነር እኮ ማለት እኮ ሬስቶራንት ኦነር ስትባል አንተ የሰው ሰው መጥቶ ምግብ የሚበላበት ታማኝ መሆን አለብህ። ከባለጌ ከጋጠወጥ ከተሳዳቢ ጋር የምትውል ከሆነ የሆነ ግንኙነት አለ ማለት ነው። እነዚህ ሰዎችን እናቃቸዋለን። ምን ያህል በሶሻል ሚዲያ ማህበረሰቡን እስኪ ሚዩት አድርጉ በናታችሁ። ያንተ ነው እንዴ? እስኪ ሚዩት አድርጉ በደንብ አዳምጡኝ። እኔ አሮ እንዴት እንደምታስቡ ምናልባት፣ እንዳልኳቸው እኔ አሜሪካ ስላደግኩኝ የተመጣጠነ ምግብ በልቻ ስላደኩ ሊሆን ይችላል። ወይም ደግሞ አሮ ቢ አምሮንግ ነው። በእብድ መሀል አንድ ጤነኛ ከተገኘ እሱ ነው ራሱ እብድ፣ ወይም አሮኖ ነው። እኔ ካሁን የሰማነው ቪዲዮ ሰምታችሁ ስም ሳይጠራ ስም ሳይጠራ ስለሆነ ነገር ተናገረች። ቤት ከፍተው አምስት ሺህ ሰው ይዘው እየሰደቧት እየረገጧት፣ ነይና ያልተጠራ ስማችን እኛ አይደለም ብለሽ ተናገሪ። ልጅቷ እኔ አላቅም የማን እንደሆነ። ግን የተበደለችውን ሴትዮ አምጥተን እንጠይቃታለን። እኔ ምን አልኩኝ? ነገ ይቅርታ ያስብሏታል፣ ቪዲዮንም ያስወርዷታል። እነዚህ ሰዎች ማፊያዎች ናቸው፣ አታውቋቸውም። አሰማችኋለሁ። ሳሪ የምትባሏት ትናንትና፣ ተስፋ የሀረርጌ ቤት ውስጥ ገብታ እየረገጠች መርዳት አለባችሁ፣ መሲ ብሮች፣ ኑ አንዳንድ ሺህ ብር አውጡ፣ እናንተ የአረብ ገረዶች። ሰው ለመርዳት እየተሳደባችሁ ጥይት ደቅ ነው ነው እንዲርዱ ያሏችሁ አልገባኝም። ጥቅሙ ምንድን ነው? ለእናንተ የሚረዳ ሰው ኑ፣ እናታቸው አፍርት ብላ ኑ እርዱ። ለእናንተ ብለን እኮ ነው ኑ እና እንትን ሜምበርሺፕ ኑ ይባላል። ላኔ እኔ የምረዳ ሰው ከሆነ ኑ እና አንተ ልረዳ ከፈለኩ ና፣ አንተ ጌች የምትባል ና፣ ምዬ፣ አንተ እያስቃየው ምን እያልኩኝ። ልረዳ ፈልጌ ክሆ ና፣ ምን አባህና ምናምን እያልኩ የምናገር ከሆነ ጥቅሙ ለአንተ ነው ለእኔ ነው? ሶ እዚህ ላይ የተመለከት ነው ምንድን ነው፣ የኢትዮጵያ ህዝብ እንደማያገናዝብ አድርጎ እየታየ ነው። እንድታገናዝብ ሰባት ዓመት ታግያ ያለው ታገናዝባለ። በዚህ ጉዳይ ላይ በዚህ ጉዳይ ላይ ቪዲዮን ታዳምጣለህ። ከመጀመሪያው ስምሽ አልተጠራም። ዶምቢዶሎ ታስታውሳለ ጌች። በዶምቢዶሎ ኬስ ምንድን ነው ያልነው እኛ፣ ዶምቢዶሎ ዩኒቨርሲቲ ስሙ ሳይጠራ ለምን ተናገር ብለን ከሰነዋል። ምንድን ያልኩት የደረሳቸው ነገር አለ፣ ተቆርጦ የወጣ ቪዲዮ መኖር አለበት ብለን፣ ከዛ ተደወለልኝ። አለ ላይ ቡኜ፣ ላይ ቡኜ ከኢትዮጵያ ተደወለልኝ፣ መረጃው ተላከልኝ። እኔ ነኝ ወጥቼ ዶምቢዶሎ ዩኒቨርሲቲ የተናገረበት ምክንያት በውስጥ ተልኮላቸዋለኝ። ያ ያልኩት ደግሞ ወጣ በመነገተው አለ ኤግዛክትሊ። አሁንም ሳራ ትሟ ሳይጠራ ሳራ አልሀበሻ መሲን በስልክ ደውላ ማስፈራራት። ቆይና አዳምጥ እስኪ ቆይ፣ ምክንያቱም አሮነ ቢ ሰለቅጥ መመሪም ሾርት መመሪም ያለ አሁን አዳምጥነው ነው። አሁን የምትረሱት ከሆነ ችግር አለ። ይሄ እነዚህ ሰዎች ኦልሞስት ለአምስት ዓመት በሶሻል ሚዲያ ሳውቃቸው ተደራጅተው በሁሉም ነገር አሉበት፣ በሁሉም ነገር የተረዳ የተበደለ ሰውን አምጥተው አሸማቅቀው ይቅርታ ያስብሉታል ለበዳዩ ስለዚህ ይህ ምን ያሳየው ምንድን ነው? የደም ቢዶሎ ሳራ ስምሽ አልተጠራም፣ በግድ የእኔ ስም አልተጠራም፣ ግን ባክሽ ነይና እኔን ነፃ አውጭኝ ይባላል። እስኪ ጌች እንበት ከጠበቃ እስኪ እንስማ። ምንድን ነው የተረዳ? ሁለቱም ቪዲዮ አዳምጣል። ትናንትም ነበር ቪዲዮ ያወርዳሉ አለች፣ አወረዷት። ይቅርታ ያስብሏታል አልኩኝ፣ አስደረጓት። እሽ ምንድን ነው ነው ጥፋት? አልገባኝ። እኔ እኔ እኔ እንደተመለከትኩት ከሆነ አንደኛ አንድ ሰው ስሙ ባልተጠራበት መጥቶ ስሙን ለማስዳት ወይም ደግሞ ክሊር ለማድረግ መሞከሩ የሚታየኝ ያ ሰው ከዛ ነገር ጋር ግንኙነት እንዳለው ነው። አሁን በህግ ለምሳሌ እኛ ምን እናያለን መሰላችሁ? ፕራይመሪ ኤቪደንስ ካገኘን ወይ የሰማ ሰው ያየ፣ ወይ ዶክመንት ኤቪደንስ ካገኘን በዛ እናጣራለን። በዛ ማናጣራ ከሆነ አካባቢያዊ ማስረጃ ነው የምናየው። አካባቢያዊ ማስረጃ ደግሞ አንዱ ምንድን ነው? ለምሳሌ አንድ ሰው እኔ ገድያለሁ ወይም ደግሞ እኔ ጥፋቱን አድርጌያለሁ ብሎ ሄዶ እጅ ከሰጠ ወይም ደግሞ ያን ቃል ሳያምን ራሱ በቀጥታ ሄዶ ፖሊስ ጣቢያ ገብቶ በቃ እኔ ሊገሉኝ ይችላሉ እንደዚህ እንደዚህ እንደዚህ እየተወራ ነው ብሎ እጅ ከሰጠ ወይ አንድ ነገር ካደረገ አካባቢዊ ማስረጃ ነው ማለት ነው። ወይም ደግሞ ስለዛ ጉዳይ እየተወራ የሚለፈልፍ ከሆነ ወይም ደግሞ ባልተጠራበት ቦታ ላይ ራሱን ሪፕሬዘንት አድርጎ ስለ ራሱ ድርጅት ኤክስፕሌን የሚያደርግ ከሆነ አንዱ የአካባቢዊ ማስረጃ እሱ ነው። ኤቪደንስ ሰርች የምናደርግበት ማለት ነው። እንደ ህግ ባለሙያ የምመለከተው ምንድን ነው። ይሄ ሰው መጥቶ አላበሻ የሚባለው አካል መጥቶ ሳይጠራ ስሙ በሌለበት አስተያየት መስጠቱ እንደ ህግ ባለሙያ ያ ግለሰብ ከዚህ ነገር ጋር ግንኙነት እንዳለው እኔ የምወስደው ማለት ነው። አይ ዶን ኖ የሌላችሁን። ሁለተኛ ደግሞ የማየው ነገር ምንድን ነው? ይቺ ሴት መበደሏ ሳምቲንግ ከቪዲዮ አንጻር መበደሏን ፊል አድርጋለሁ። መበደሏ ፌክ ነው ፌክ አይደለም ላለማለትም አላበሻ መጥቶ ፕሩፍ አድርጓል። ባልተጠራበት መጥቶ እኔ እንደዚህ አላደረግኩም ማለቱ ራሱ በደል መድረሱን ያመለክታል። በደል አለ፣ በደሉን አላደረስኩም እያለ ነው። ስለዚህ በደሉን መኖሩንም ጭምር ነው ፕሩፍ እያደረገልን ያለው ማለት ነው። ስለዚህ በዚህ በሀላበሻ ንግግር ብቻ ሁለት ነገሮችን አግኝተናል። አንደኛ በደል መድረሱን አረጋግጠናል። ሁለተኛ ደግሞ በደል አድራሹ ማን እንደሆነ ፍንጭ አግኝተናል ማለት ነው። ስለዚህ ሁለቱ ግለሰቦች ላይ ማጣራት መደረግ አለበት፣ መውጣት አለበት። ሌላው አሳሳቢ ጉዳይ ምንድን ነው? ሊያስፈራሯት ይችላሉ፣ ጥቃት ሊያደርሱባት ይችላሉ። አይደለም፣ እሷን ቀርቶ እኔ እንኳን ሎየር ሆኜ ብዙ አይነት ነገሮች ለማድረስ ይሞክራሉ። እኔ ሙሉ ሴኩሪቲ ካሜራ ያለኝ የራሴ የሆነ ነፍስ ወከፍ ጥይት ሽጉጤ ያለኝ ብዙ ነገሮች ራሴ የምጠብቅ ሰው ስለሆንኩኝ ማንም አጠገቤ ሊደርስ አይችልም። ነገር ግን ይህችን ሴት ሊያስፈራሯት ይችላሉ፣ ምክንያቱም እነዚህ የማፊያ ስብስብና ግሩፖች ስለሆኑ ማለት ነው። ስለዚህ እቺ ሴት ማድረግ ያለባት ምንድን ነው? ንጉስ እዮዳብ እንደተናገረው ማመልከቻ ማቅረብ ነው፣ ባለችበት እነዚህ እነዚህ እነዚህ አካላት እንደዚህ አይነት ዛቻ እየደረሰብኝ ነው፣ ከኢትዮጵያ ስመጣ እንደዚህ እንደዚህ በደል ደርሶብኛል፣ ስለዚህ እንደዚህ አይነት አካላቶች በኋላ ላይ የሆነ ነገር ቢደርስብኝ እወቁልኝ የሚለውን ነገር እሷን የሚመለከታቸው አካላት ቢያስገቡ የተሻለ ነው። ገባችሁ አይደለ? ካልሆነ ደግሞ አሁን የምንሰራው እዚህ ጋር ቲክቶክ ላይ የምንሰራቸው ነገሮች በኋላ ላይ እንደ ማስረጃነት ይጠቅማሉ። ለምሳሌ አሁን መሴ አወረደችው አይደለም? ቪዲዮን እዮዳብ ግን ይዞታል። ለምንድን ነው እዮዳብ የያዘው? ኤቪደንስ ነው ማለት ነው፣ እዚህ ጋር የምናወረው ነገር። ስለዚህ ሁለት ነገር ክሊር አድርጉልኝ። አንደኛው አላበሻ ስሙ ባልተጠራበት መጥቶ መናገሩ ብቻ ጥቃት እንደደረሰ እና ችግር እንደደረሰ አንድ ነገር ላይ በደል እንደደረሰ የሚያሳይ ማስረጃ ነው። አንድ ሁለተኛ ደግሞ ያ አካል ከዛ ነገር ጋር ግንኙነት እንዳለው የሚያሳይ ነገሩ ክሊር ነው ለእኔ። እዮዳብ እንደዛ ነው ያሰብኩት ነው ጌጅ ምን አልኩ መሰለ። ትናንትና አንደኛ ቪዲዮን ላሰማችሁ እችላለሁ። እኔ ፖስት አድርጌዋለሁ። ጠዋት ሰባ አምስት ሺህ ሰው አይቶታል። ላሳያችሁ። እኔ አስቀድሜ የምተነብይበት ምክንያት እኔ ከምን አውቃለሁ እኔ ከምን አውቃለው እኔ ስለማውቃቸውና እኔ እኮ ጠንቋይ አይደለውም ወይም ነብይ አይደለውም። እኔ ጭንቅላቴን ስለምጠቀም እነዚህ ግለሰቦችን ስለማውቃቸው ስለምከታተላቸው በደንብ ይሄ ነገር እንደሚደረግ ስለማወቅ አስቀድሜ ተናገርኩ። የተናገርኩትን አዳምጡ። ከምር ነው የምላችሁ። እኔ አልሀበሻ ያልኩበት ምክንያት ሳይጠሩ አቤት ስላሉ፣ በህግ ሳትጠራ ንድ ማድረግ የራሱ በእናታቸው ሚታርገው ፋርነት ነው። ለምን ነው ታፕታፕ እና ኮፒ ሊንክ የማታደርጉት ነገር ልበል? ፕሊዝ አንድ ፋክቱን እና ፋክቱን ብቻ እንድትመለከቱ ነው። የሁለቱን ቪዲዮ ያሰማን እኔ ትንሽ ግራ ስለገባኝ ነው። አሁን እኔ እኔ ይህን ሰማው ከመጀመሪያ